አንዳንድ ጊዜ ቅዱስ ኒኮላስ ወይም ክሪስ ክሪንግል በመባል የሚታወቀው ሳንታ ክላውስ ዛሬ ዛሬ በገና ዋዜ ማለት ቀይ ልብስ ለብሰው እና እንደ ቀልደኛ ሰው ተመስለው ለልጆች የተለያዩ ስጦታዎችን የሚያቀርብ ሰው ነው። ሆኖም ትክክለኛ የገና አባት የሚባለው ሰው ይኖር የነበረው በሶስተኛው ክፍለ ዘመን ሲሆን ቅዱስ ኒኮላስ የተባለ መንኩሴ ነው። ይህ መንኩሴ በ280 ዓ ም አካባቢ በፓታራ ውስጥ እንደተወለደ የሚታመን ሲሆን የስፍራ የአሁኗ ቱርክ ናት። በአፈታሪኮች መሠረት፣ መንኩሴው ቅዱስ ኒኮላስ የወርሳ ሀብቱን ለሌሎች በመስጠት ገጠርን በመዞ ሲኖር ድሆችንና በሽተኞችን ይረዳ እንደነበረ ይናገራለሁ። በዘመናትም የገና አባት የልጆች ጠባቂና በራሪ የሰማይ ላይ ተጓዥ እንደሆነ መታመን ተጀመረ። እሱም በታህሳስ ስድስት ቀን በመሞቱ ይህ ቀን እንደ በዓል እድለኛ ቀንና የሰርጎችና ብዙ ግዢዎች የሚፈጸሙበት ቀን ሆነ። በሬኔሰንስ ዘመን በጣም ተወዳጅ እንደነበረ የሚታወቀው ሳንታ ክላውስ ተወዳጅነቶ የቅዱሳን ስግደት እስከተከለከለበት እስከ ፕሮቴስታንት ተሃድሶ ዘመን ድረስ የቀጠለ ነበረ። ኬትስኬቶች ለመግቢያ ያንን ካልን፣ ዛሬ በዚህ ቪዲዮ ስለ ሳንታ ክላውስ ወይም የገና አባት ማናቃቸውን አስራሁለት ነገሮችን እንማያለን። ዘጋጃችሁ ወደ ቪዲዮ እንግባ። አንደኛ የገና አባት ብዙ ቋንቋዎችን መናገር ይችላል። የገና አባት ቀጥተኛ ጥያቄዎችን ሲጠየቅ የማስወገድ ልዩ ክህሎት አሉ ይባልለታል። በቁጥር ምን ያህል ቋንቋ እንደሚናገር በትክክል ማወቅ ይቸግራል። በእርግጠኝነት የምናውቀው ቱርክ የትውልድ ቦታ መሆኑን ነው የፊንላንድ ላፕላንድ ክልል ውስጥ ደግሞ ይኖር ነበረ። ሳንታ ክላውስ ከኮካኮላ መጠጥ ጋር ባደረጉ ጥምረትም እንግሊዘኛ መናገር ችሏል። ደግሞ ወደ አሜሪካ አልፎ ለመሄድ በሚልበት ጊዜ የደቾችን ምድር ስለረገጠ ደችኛ መናገር እንደሚችል ይገመታል። በሌላ መልኩ በእርግጠኝነት እንደ ፈረንሳይኛ እና ስፓኒሽ ያሉ ሌሎች ቋንቋዎችን መናገር ይችላል የሚሉ ሰዎች አሉ። በተለይም ዓለም ላይ በሚያደርጋቸው የስጦታ መስጠት ፕሮግራም ላይ የሚያግዙት አስማታዊ ፍጡራን ብዙ ቋንቋዎችን ስለሚናገሩ ከእነሱም እገዛ ለማግኘት የአያሌ ቋንቋዎች ተናጋሪ መሆን ይጠበቅበታል። ምናልባትም እንዲህ ከሆነ ሳንታ ክላውስ አማርኛ መቻሎ አይቀሬ ነው። ሁለተኛ ሳንታ አመቱን ሙሉ አሻንጉሊቶችንና ስጦታዎችን እየሰሩ የሚከርመው 12 አስማታዊ ሰራተኞች አሉት። በአፈታሪክ የሳንታ ወርክሾፕ በጣም ስራ የሚበዛበት ስፍራ ነው ይባልለታል። የወርክሾፕ በታታሪ አስማታዊ ፍጥሯን ሰራተኞች የተሞላ ሲሆን አመቱን ሙሉ ለገና ቀን ዝግጅቶች የሚሆኑ አሻንጉሊትና ስጦታዎችን እየሰሩ የሚከርሙበት ስፍራ ነው። ትክክለኛው የእነዚህ አስማታዊ ፍጥሯን ቁጥር ባይታወቅም ቀሉ የሳንታ ክላውስ የሰው ኃይል አስተዳደር ክፍል ቢያንስ ከመጋረጃው ጀርባ የሚሰሩ 12 ኤልቪሶች ወይም አስማታዊ ፍጥሯን እንዳሉት ግምቱን አስቀምጠዋል። ቢሆንም ግን ሳንታ ክላውስ ዓለም ላይ የሚያደርገውን የገና ሰጣት ሰፊ የሥራ ሽፋን ትልቅነት በመመልከት ምናልባትም ወርክሾፕ በርካታ ኤልቪሶችን ሊያቀፍ ይችላል ተብሎ ይገምታል። ተግባራቸውም የተለያዩ ሥራ ላይ ያተኮረ በመሆኑ ከእንጨት ሥራ እስከ አሻንጉሊት መሥራት እንዲሁም የጥራት ቁጥጥርን ማድረግና ስጦታዎችን መጠቅለል ያካትታል። ሶስተኛ ሳንታክላውስ የሚለውን ስም ወደ አሜሪካ ያስገቡት የደች ሰዎች ናቸው። ሳንታ ክላውስ የሚለው ስም የመጣው ከደች ስም ሴንተርክላስ ነው። ትርጉሙም ቅዱስ ኒኮላስ የሚል ነው። ቅዱስ ኒኮላስ እውነተኛ ምድር ላይ የነበረ ሰው ነው። በአራተኛው ክፍለ ዘመን ስጦታዎችን በመስጠትና የተቸገሩ ሰዎችን በመርዳት ታዋቂ የሆነ ደግና ለጋስ ጳጳስ ነበር። በ16ኛው ክፍለ ዘመን በአሜሪካ የሰፈሩ ደች ሰፋሪዎች በዓላቸውን ወደ አሜሪካ ይዞ ገቡ። በጊዜው ሂደትም አሜሪካ ውስጥ እንግሊዝኛ ተናጋሪዎች ሲንተርክላስ የሚለውን አጠራር ቀይረው ከሌሎች ቋንቋዎች ጋር በማደባለቅ በመጨረሻም ሳንታ ክላውስ አሉት። የለውጥ ቀስ በቀስ የተከሰቱ የተለያዩ ባህሎችን ሲቀላቀሉ ነው። የቅዱስ ኒኮላስ አፈ ታሪክም ወደ ዘመናዊ ሳንታ ክላውስ ምስል ተለውጦ ዛሬ ላይ የገና አባት ኒኮላስ በዓለም ዙሪያ ለልጆች የገና ስጦታዎችን በማድረስ ይታወቃል። አራተኛ የቅዱስ ኒኮላስ አጥንት ከመቃብር ውስጥ ፈዋሽ ጠበል አፍልቋል። ታሪኮ እንዲህ ነው። ቅዱስ ኒኮላስ በ343 ዓመተ ምህረት ካረፈ በኋላ እንዳልተለመደ ነገር ይከስታል። ይህም ከመቃብር ውስጥ አጥንቶቹ ሰዎች ልዩ የመፈወስ ኃይል አላቸው ብለው የሚያምኑትን የውሃ ንጥረ ነገር ማመንጨት መጀመራቸው ነው። ይህ መና በመባል የሚታወቀው ፈሳሽ ውሃ እንደ ተአምር ነገር ይቆጠራል። እናም ከተለያየ የዓለም ክፍል ሰዎች በዚህ ፈሳሽ ለመፈወስ ተስፋ በማድረግ ከሩቅ ቦታ ወደዚህ ስፍራ ይመጣሉ። ሳንታ ክላውስ የተቀበሩት በጣሊያኑ ደቡባዊ ክፍል በባሪ ከተማ ሲሆን በገና ወቅት የካቶሊክ ቄሶች ፈዋሹን ፈሳሽ ለምመኑ እየወሰዱ ያከፋፍላሉ። ይህ ባህል እስከ ዛሬ የዘለቀ ሲሆን ታህሳስ 5 ቀንና የቅዱስ ኒኮላስ የሞት ዓመት በሚከበርበት ጊዜ ዝግጅቱ ይቀርባል። ቢሆንም ግን ሳይንቲስቶች ነገር አልተዋጥላቸውም። እነሱም እንደሚሉት ከሆነ የጣሊያኗ ባሪ ከተማ ከባህር ጠለል በታች ስላለች ፈሳሹ ውሃ የተገኘው ወደ መቃብሩ በመስረጉን ይላሉ። የሆነ ሆኖ መቃብሩ ጠበሉን ማፍለቅ አላቆመም። ሰዎችም ወደ ስፍራው ለመፈወስ መምጣታቸውን አላቆመውም አምስተኛ የገና አባት ሚስ ክላውስ የምትባል ሚስት አለችው። የገና አባት ወይዘሮ ክላውስ ባሏ ወይም የገና አባት የተለያዩ ስራዎችን ሲያከናውን ከጎኑ ሆና የምትረዳው ብዙ መንገዶች ነው። ለምሳሌ ጥሩ ስራና መጥፎ ስራ የሰሩ ልጆችን ስም ዝርዝር በመለየት፣ ለአስማታዊ ሠራተኞቹ ምግብ በማብሰል፣ የበረዶ አጋዘኖችን ለረጅም ጉዞ ዝግጁ መሆናቸውን ማረጋገጥን ይጨምራል። ስራዋ በ1800 አጋማሽ ላይ በብዙ ስነ ጽሁፍ ውስጥ ለመጀመሪያ ጊዜ ታየችው። ወይዘሮ ክላውስ ተወዳጅ የሞቃት የደስታ የደግነትና የበዓል ፌሽታ ምልክት ሆናለች። ልቦለዳዊ ገጸ ባህሪ ብትሆንም በገና አፈ ታሪክ ውስጥ የነበራት ሚና የበዓል ሰሞኔ ድጋፍና የልግስና መንፈስ እንዲኖረው አድርገዋለች። ስድስተኛ፣ ሳንታ ክላውስ ዓለም ላይ በተለያዩ መልኮች ይታሰባል። በስዊዘርላንዶች እና በጀርመን ክራይስት ካይንድ ወይም መልአክ የመሰለ ምስል አለው ሲሉ ያስባሉ። በልጆች የተለያዩ ስጦታዎችን ያመጣል፣ አንዳንድ ጊዜም ከቅዱስ ኒኮላስ ጋር አብሮ ይጓዛል ይላሉ። በስካንዲቪያዎች ደግሞ ሳንታ ክላውስ ማለት ጁልቱም ቶን የሚባል ደስተኛ ስማተኛዊ ፍጡር ነው። በቀንዳም ፍየሎችን በረዶ ላይ የተሳበ ስጦታዎችን የሚያቀርብ ነው ይላሉ። እንግሊዞች ደግሞ የገና አባት በገና ዋዜማ ላይ ምድጃ ጎን የተቀመጡ ረጅም ስቶኪንጎችን በተለያዩ አሻንጉሊቶችና ከረሜላዎች የሚሞላ ሲሆን፣ በፈረንሳዮች ፔሪናይል ወይም የገና አባት ስጦታዎችን ጫማ ውስጥ ለልጆች ያስቀምጥላቸዋል። ይላለው ጣሊያኖች ደግሞ በተራቸው ላባፋና የተባለች አንዲት ደግ ጠንቋይ በመጥረጊያዋ እየበረረች በወርሃ ጥር በአምስተኛው ቀን የጨስ መውጫ ምድጃዎችን በማንሸራተት ስቶኪንጎችን በድንጋይ ከሰሎች ትሞላለች ሲሉ ያምናለሁ። አሁንም እነዚህ ሀገራት እውነታቸውና አስተሳሰባቸው ይለያይ እንጂ ሁሉም አንድ አይነት ተልእኮ መጋራታቸውን ያሳያሉ። አላማቸውም የባል ስጦታዎችን ለልጆች ማድረስ ስለሆነ ሰባተኛ የእውነታው ዓለም ኒኮላስ የተወለደው አሁን ላይ ቱርክ ተብላ በምትታወቀው ሀገር ውስጥ ነው። ታሪኩ እንዲህ ነው። በ270 ዓመተ ምህረት ኒኮላስ የሚባል ልጅ አሁን የቱርክ አካል በሆነችው ማይራ በምትባል ቦታ ላይ ይወለዳል። እያደገ ሲሄድም በጀግንነቱና ና በቸርነቱ ይታወቅ ጀመር። በኋላም በከተማ ውስጥ የተከበረ የሃይማኖት መሪ በመሆን የማይራ ኤጲስቆጲስ ሆነ። ኒኮላሶችን በተለይም ልጆችንና ደሆችን የመርዳት ልዩ ልባዊ ፍላጎት አለው። በአፈ ታሪክን መሰረት በምሽት ገንዘብንና ትናንሽ ስጦታዎች ለልጆች እያለ ጫማ ውስጥ በድብቅ ትቶላቸው ይሄዳል። ይህም ተግባሩ ልጆቹ ከእንቅልፍ ሲነቁ ደስታን አስገኝላቸው። በጣም ዝነኛ ከሆኑት የደግነት ተግባራቶቹ አንደውም ሦስት ሴት ልጆች የነበሩትን አንድ ምስኪን ድሃ አባትን መርዳቱ ነው። በዚያ ዘመን እንደሚባለው አንዲት ወጣት ሴት ለጥሎሽ የሚሆን ገንዘብ ካልነበራት በባርነት ልትሸጥ ትችላለች። ኒኮላስም ይህንን በመመልከት የምስኪኑን ሰውዬ ሦስት ሴት ልጆችን እንዲያገቡ የወርቅ ቦርሳዎችን በድብቅ ቤታቸው በር ላይ ያስቀምጥላቸዋል። በዚህ ልክስናው ምክንያት ኒኮላስ ዝነኛ ሆነ። ታዲያ ከሞተ በኋላ ሰዎች የሚያስታውሱት በዚህ የልክስና ተግባሩ ሆነ። በጊዜ ሂደትም የእሱ ታሪክ የሳንታ ክላውስን አፈ ታሪክ አነሳሳ። ታዲያ ቅዱስ ኒኮላስ እንደ ገና አባት ከወሰድን የገና አባት ዛሬ ላይ ወደ 200 ዓመታት ይጠጋዋል ማለት ነው። ስምንተኛ የሳንታ ክላውስን ዘመናዊ መልክ በጽሁፍ የገለጸው ክሌመንት ክላርክ የሚባል አሜሪካዊ የስነ ጽሁፍ ፕሮፌሰር ነው። በ1822 አሜሪካዊ ጸሐፊ ክሌመንት ክላርክ ሞር ዘ ናይት ቢፎር ክርስመስ የሚለውን ልዩ ግጥም ለልጆቹ ከጻፈ በኋላ ይህ ግጥም ዛሬ ድረስ የምናስበውን የሳንታ ክላውስን ምስል በአእምሯችን ቀርጿል። የገና አባት ክብሆድ ሰውነቱ ሞላ ያለ ፊቱ በፂም የተሸፈነ ሲስቅ ደስ የሚል ስብና ያለው እና አስማታዊ በሆኑ የአጋዘን ተንሸራታች ሰረገላ ሰማዩን እየቀዘፈና እየበረረ የቤቱ ጣሪያ ላይ ያርፋል። ጥሩ ለሆኑ ልጆች የተሸከመው ሁሉም ባሻንጉሊት የተሞላ ጆንያ ይሰጣቸዋል፣ የሚል ምስል እንዳለው ግጥም ይገልጻል። በገና ዋዜማ ወደ የቤቱ የሚዘልቀው በብር ሳይሆን በጭስ መውጫ ቀዳዳ ውስጥ ተንሸራቶ መግባት ነው። አሁን ላይ ግጥሙ ቷ ዘ ናይት ቢፎር ክሪስማስ የሚል መጠሪያ ሲኖረው ስምንት አጋዘኖችን ብቻ አስተዋውቁናል። ሩዶልፍ የሚባለው አጋዘን ግን ግጥሙ ውስጥ አልነበረም። ዘጠነኛ ሳንታክላውስ በገና ዋዜማ የተለያዩ ስጦታዎችን አለም ላይ የሚያደርስበት ዘጠኝ በራሪ ሰማይ አጋዝን አለው። ሳንታ ክላውስ በገና ዋዜማ በአለም ዙሪያ ላሉ ልጆች ስጦታዎችን እንዲያቀርቡ የሚረዱ ዘጠኝ አስማታዊ አጋዝን አሉት። እነዚህ እያንዳንዱ አጋዝን ልዩ ስምና ባህር ያላቸው፦ ዳሽር በጣም ፈጣንና ሁልጊዜ በፍጥነት የሚያመራ ነው። ዳንሰር ደግሞ ግርማ ሞገስ ያለው እንዲሁም መወዛወዝ የሚወድ አጋዝን ነው። ፕራንሰር ግን በጉልበት የተሞላ ሲሆን፣ የሚያምር ዘር ላይ ማሳየት ያስደስተዋል። ብክስስ ደግሞ ብልህ እንዲሁም ትንሽ ተንኮለኛ ቢሆንም በጣም ማራኪ ነው። ከሜት የሚባለው አጋዘን እንደ ተወርዋሪ ኮከብ የሚያበራ ቢሆንም ለሁሉም ሰው ደስታን ይሰጣል። ኩፒድ ፍቅርና ደግነትን የሚያስፋፋ ሲሆን፣ ዶነር ጥልቅ ጠንካራ ድምፅና በኃይል የተሞላ ነው። ሁልጊዜም ወደፊት ለመሄድ አያመነታም። በመጨረሻም ከሁሉም በጣም ዝነኛ የሆነውን ሩዶልፍ የሚባለውን አጋዘን እናገኛለን። ይህ አጋዘን በደማቅ ቀይ አፍንጫው የሳንታን ጥቁር ሰማይ መንገድ በማብራት ይታወቃል። አስረኛ የገና አባትን ለመጀመሪያ ጊዜ በስዕል የገለጸው ቶማስ ናስት የሚባል አሜሪካዊ ካርቶኒስት ነው። 19ኛው ክፍለ ዘመን የፖለቲካው ካርቶኒስት ቶማስ ናስት ዛሬ ላይ በምንለው ዓለም የሚታወቀውን ሳንታ ክላውስን በመቅረጽ ረገድ ቁልፍ ሚና ተጫውተዋል። ከናስት በፊት የገና አባት የተለያዩ ስዕላዊ መገለጫዎች ነበሩት ነገር ግን በ1863 በአሜሪካ የእርስ በርስ ጦርነት ወቅት ቶማስ ናስት በየሳምንቱ በሚወጣ ሃርፐርስ ዊክሊ ጋዜጣ ላይ ሳንታ ክላውስን እንደ ጆሊ ተጫዋች ፊቱ በፂም እንደተሞላ እና ቀይ ልብስ እንደሚለብስ ሰው አድርገው በካርቶን ላይ ሳለው። ይህም ስዕል የሥነ ጽሑፍ ፕሮፌሰሩ ክሌመንት ክላርክ ሞር በግጥሙ ላይ በገለጸው መሠረት አነሳሽነት ሆኖ የተሠራ ነው። ቢሆንም ናስት አዳዲስ ምናብ ወለዶችን በሳንታ ገጽታ ላይ ጨምሮበታል። ለምሳሌ አስማታዊ ፍጡራኑ አሻንጉሊት የሚሰሩበትን ወርክሾፕን፣ የመልካምና የብልሹ ልጆችን ስም ዝርዝርን እና የሳንታ ክላውስን የመኖሪያ ስፍራን በሰሜን ዋልታ ላይ እንደሆነ አስተዋውቀናል። በ19ኛው ክፍለ ዘመን መገባደጃ ላይም የእሱ የገና አባት ምስል በሰፊ ተቀባይነትን አገኘ። በኮካኮላ ማስታወቂያ ላይም ለታየው የገና አባት ምስል መሰረት የጣለው የናስት የስዕል ስራ ነው። 11ኛ። በገና ዋዜማ ዕለት ሳንታ ክላውስ ብዙ ምግቦችን ይመገባል። እንዳፈ አፈታሪኮ ከሆነ በባሉ ዋዜ ማለት ሁሉም ሰው ለሳንታ ክላውስ ወተትና ኩኪሶችን ማዘጋጀት አለበት። ምክንያቱም ሳንታ ክላውስ በአስማተኛ አጋዘኖች በሰማዩ በርሮ ሲመጣ እና ለልጆች ስጦታዎችን ሲሰጥ በምትቁ እያንዳንዱ ቤተሰብ ለሳንታ ለቀጣይ ጉዞ የሚሆኑ ወተትና ኩኪሶች ማዘጋጀት አለበት። ስለዚህ ሳንታ ክላውስ በአንድ ሌሊት ሊበላ የሚችለው ምግብ ከገምታቸው በጣም ብዙ ነው። የተለያዩ ምንጮች እንደሚያሳዩት ከሆነ በግምት ወደ አንድ ቢሊዮን የሚጠጉ ኩኪሶችና 500 ሚሊዮን ብርጭቆ ወተት በሰባቱ የዓለም ሀገራት ይቀመጥለታል። ስለዚህ የገና አባት በእያንዳንዱ ቤት እያረፈ እንኳ የተወሰነች ኩኪስ ቢቀምስ እና የተወሰነች ወተት ቢጎነጭ በአመት ውስጥ ብዙ ሚሊዮን ጋሎን ወተት እና ኩኪሶችን ይመገባል። ስጦታ የመስጠት ተግባሩም ደግሞ ጠንካራ፣ ብርቱ ስፖርት የሆነው አለ ሳንታ። 12ተኛ ሳንታ ክላውስ በተለያዩ ሀገራት የተለያየ ስም መጠሪያ አለው። ዓለም ላይ እንግዲህ ሳንታ ክላውስ በብዙ የተለያዩ ስሞች ይታወቃል። ሳንታ ክላውስ ወይም የገና አባት የሚባል ስም የሚታወቀው በዋናነት በእንግሊዝ ሀገር ነው። ሆኖም በሌሎች የተለያዩ ሀገራት የተለያዩ ስሞች አሉት። ለምሳሌ አሜሪካ ውስጥ አንዳንድ ሰዎች ክሪስ ክሪንግል ብለው ይጠሩታል። በፈረንሳይ ደግሞ ፔሪናይል ይሉታል። ፖላንድ ውስጥ ደግሞ ስዋይቲ ኒኮላች ወይም አንተ ቅዱስ ኒኮላስ ሲሉ ይጠሩታል። ጀርመኖች ደግሞ ዊናች ትስማን ወይም የገና ሰው ሲሉ ይሉታል። ኬትስኬቶች ከእነዚህ ማለት የትኛውን የገና አባት ስም ወደዳችሁት? በመጨረሻም ቦነስ አለን። የገና አባት ዓለም ላይ ለመብረር የሚያስችለውን የበረራ የበረራ ፍቃድ ተሰጥቶታል። በአጋዘኖች ብቻ እየተጓዛችሁ በሚሊዮኖች የሚገመቱ ስጦታዎችን ዓለም ላይ ማድረስ ያለ በረራ ፍቃድ የሚሆን ጉዳይ አይደለም። አኗም እንደ ዕድል ሆኖ የገና አባት ከአሜሪካዊ የአየር ንግድ ጸሐፊ ዊሊያም ፒ ማክራከን የበረራ ፍቃድ ሊሰጠው ችሏል። የገና አባት በተጨማሪም የሰማይ ላይ የመንገድ ካርታዎችንና የአሜሪካ አየር መንገድ መብራት እንዲበራለት ዋስትና ተሰጥቶታል። ይህም ሳንታ ደህንነት የጠበቀ ጉዞ እንዲኖረው ያረጋግጠዋል። ኬስኬቶች የዛሬው ቪዲዮ እዚህ አልቋል። በቀጥ ቪዲዮ እንገናኛለን። የዛሬ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ አድርገውን። እናመሰግናለን ቸሆ